ግን በእምነቱም አረማዊ ሰው በስሙም ቄዶስ ተብሎ የሚጠራ ነበር። ምክንያቱ ባይገባውም እጅግ ቅንና ደግ ለምጽዋት የሚፈጠን ነበር። እግዚአብሔር ታዲያ ይህን ሰው ወደ ቀናው ጎዳና ወደ ክርስትና ሊመራው ወደደና ተገለጠለት። ቄዶስ ለአደን ወጥቶ ዋሊያ ሊያድን፣ ያኔ ዋሊያ ከአለም አልጠፋም ነበር። ዛሬ ግን ያለ ኢትዮጵያ ውስጥ ብቻ ነው። መድኃኒታችን በዋሊያው ራስ ላይ የብርሃን መስቀል ተገልጦ ተክሎ ተነጋገረው። ክርስቲያን እንዲሆንና መከራውን እንዲታገስም አዘዘው። ቄዶስም ወደ ቤቱ ተመልሶ ለሚስቱና ለሁለት ልጆች የሆነውን ነገራቸው። ክርስትናን ተምረው ሲጠመቁ አበው ቄዶስን ኤዎስጣቴዎስ አሉት። ከዚህ በኋላ ክርስቶስን እያመለኩ ቆይተው ረሃብ በሀገሪቱ መጣ። ቅዱስ ምንም መኮንንና ሀብታም ቢሆንም ገንዘቡ ምጽዋት በማለቅ ገንዘቡ በምጽዋት በማለቁ ባሮቹ ተበትነው ደሀ ሆነ፣ የሚበላውንም አጣ። ከስጋዊ ስልጣኑም ተሻረ። እርሱ ግን ይህን ስለ ክርስቶስ ፍቅር ታገሰ። ቅዱስ ይወጣ ስራ ራቡ ካቆ በለ ሲሆንበት ሚስቱና ሁለት ልጆችን ይዞ ስደት ተነሳ። ለጉዞ በተሳፈረበት መርከብ የሚከፍለው ገንዘብ ስላልነበረው ሚስቱን ቀሙት። ልጆቹን ይዞ እያለቀሰ ከሌላ ወንዝ ደረሰ። እንዳይሳፈር መርከበኞቹ ልጆችን ሊቀሙት ስለሆነ ለመዋኘት ወሰነ። አንዱን ልጁን ተሸክሞ አሻግሮት ሲመለስ ትቶት የሄደውን ልጁን አንበሳ ወስዶ ታገኘው። እያለቀሰና እየሸኮለ ወደ ሁለተኛው ቢመለስ ደግሞ ያሻገረውን ልጁን ተኩላ ወስዶበት አገኘው። ቅዱስ የወስጣጢዎስም አንጀቱ በሐዘን ተቃጠለ። በግንባሩ መሬት ላይ ተደፍቶ መራራ ልቅሶን አለቀሰ። ነገር ግን እዮባዩ ሰው ነውና እግዚአብሔር ሰጠ እግዚአብሔርም ነሳ ብሎ በንባ ተጓዘ። በአንዲት ሀገር ባርነት ተቀጥሮ ፈጣሪውን ሲያመሰግን ኖረ። ከብዙ አመታት በኋላ የረሃቡ ዘመን አልፎ የቅዱሱ ወላጅ የነበረ ሰው በሮም በመንግሱ ወታደሮቹን ወዳጀን ኤዎስጣቴዎስን ንፈልጋችሁ አምጡ ብሎ ላካቸው። ከአድካሜ የፍለጋ በኋላ ያደግ ጌታቸው በባርነት ተቀጥሮ ተጎሳቅሎ አገኙት። ፈጥነ ወደ ሮም ከተማ ወስደው በቀደመ ክብሩ ላይ አኖሩት። እርሱ ግን አዘንተኛ ነበር። ከቅናት በኋላም አዳዲስ ወታደሮችን ከተለያዩ ቦታዎች መለመለ። ከነዚያ መልካም መልካሞችን የሆኑትን ሁለቱን አለቆች አደረጋቸው። ሁለቱ ደግ ወጣቶችን በጣም ይዋደዱ ነበር። አንድ ቀን ሊያ ሁለት ወጣቶች በወይን ሊገዙ ሂደው ጠባቂውን ስጠን፣ ጠባቂዋን ስጭን አሏት። ሰጥታቸው እዚያው ያወራሉ። አንደኛው ታሪክ የልንገሪ ይለዋል። እሺ ሲለው እኔ ወላጆች የሉኝም። ሕፃን ሳለው በሀገራችን ረሃብ መጥቶ አባት ሀዛ ሀብታችን አልቆ ስንሰደድ እናታችንን መርከበኞች ወሰዷት። አባቴ ወንድሜ ሊያሻግረው እኔን አንበሳ ወስዶ ከአንድ መንደር ጣለኝ፣ አለው። ባለንጀሮም ገርሞ ታሪካችን ተመሳሳይ ነው። እኔም እንዳንተ ሁኜ አባቴ ሊያሻግረኝ ተኩላ ወስዶኝ አባቴ ሲያሻግረኝ ተኩላ ወስዶ አንድ መንደር ውስጥ ጣለኝ፣ አለው። ይህን ተሰማይ ነበረች ወይን ጠባቂ ልጆች ብላ ጮኸ፣ አለቀሰች። ለቀሰችና ደነገጡ። እነርሱም ቀርባ እነርሱንም ቀርባ አቀፈቻቸው፣ እያለቀሰች ነገሩን ሁሉ አስታወሰቻቸው። ይህን ጊዜ ቅዱስ የውስጣጤዎስ ሰምቶ ደረሰ። ከረጅም ዓመታት በኋላ ሚስቱ ትክክል ተጠባቂ ሆና ማንም ሳይነካት ሁለት ልጆቹንም አገኘ። እያለቀሱ ተቃቀፉ፣ እግዚአብሔርን ፈጽሞ አመሰገኑት። የሰማ ሁሉ እጹብ እጹብ አለ። እኛ የምናመልከው ጌታ እንዲ ነው። ክብር ለእሱ ለእናቱ ለእግዝእትነ ማርያም ይሁንና ቅዱስ የውስጣጤዎስና ቤተሰቡ በቀሪ ዘመናቸው ቤተክርስቲያን አነጸው፣ በምጽዋት ኖረዋል። በመጨረሻ ዘመነ ሰማይታት መጥቶ ክርስቶስን አንክድን በማለታቸው ብዙ ተሰቃይተው አራቱም በዚህች ዕለት በሰማይትነት አርፈዋል። ከሰማይታቱ ቅዱሳን ረዴት በረከት ይክፈለን። ቅዱስ እንጢላሪዮስ በዚህ ቀን ይታሰባል። ይህ ቅዱስ በቤተ ክርስቲያን ታሪክ እጅግ የታወቀ ነው። በቀደመ ሕይወቱ ሊቀ መጸብሃን የቀራጮች አለቃ ይሉታል። እጅግ ኃጢአተኛና ጨካኝ ሰው ነበር። አንድ ቀን ግን አንድ የኔ ቢጤ ነዳይ ከመሰሎቹ ጋር ተወራርዶ እንዲህ አለ። በእንተ ማርያም ብሎ ብዬ ብለምነው ይሰጠኛል። አይሰጠኝም ብለው ተወራረዱ። አንደኛው እሱ ግን ይሰጠኛል አለ። ሌሎቹ ግን ጨካኝ መሆኑን ያውቁና ያውቋሉና በፍጹም አይሰጥህም አሉት። እሱም ሄዶ በእንተ ማርያም ብሎ ቢለምነው በደረቅ ዳቦ ራሱን ገመሰው። በሌሊት በራእይ አጋንንት ነው ሲናጠቋት መላእክት ደግሞ ብዛሽ ደረቅ ዳቦ አማካኝነት ሊያድኗ ሲሞክሩ ተመለከተ። በዚህ ቅጽበትም ፍጹም ተለወጠ። መጀመሪያ ሀብት ንብረቱን በምጽዋት ጨረሰ። ቀጥሎ የሚመጸበቡተውን ቢያጣ ነዳያን ሽጣችሁ ተካፈሉኝ አላቸውና ሸጡት። በባርነት በተሸጠበት ሀገርም በጾምና በጽሎት ተጋደለ። እረኛ ሲያደርጉትም በደረቅ በረሃ ላይ ውሃ እያፈለቀ ለምለም ሳር እያበቀለ ከብቶችን የሚያገባቸው ነበር። ዘወትርም መልአክ ያጽናናው ነበር። በኋላ ግን ማን መሆኑን ሲያውቁበት ሸሸ። በመንገድ የከተማዋ ዘበኛ መስማትና መናገር አይችልምና እፍ ቢልበት ከቅዱሱ አፍ እንደ እሳት ያለ ነገር ወጥቶ ቢነከው ዳነ። ቅዱስ እንጢላሪዮስም ቀሪ ዘመኑን በበረሃ ሲጋደል ኑሮ። በዚች ለት አርፈዋል። ከቅዱስ እንጤላሪዮስ ረዴት በረከት ይፈለን። ቅድስት ጤቅላ ሐዋርያዊት ትታሰባለች። ይህቺ ቅድስት እናት በመጀመሪያ መቶ ክፍለ ዘመን ከነበሩ ቅዱሳት አንስት አንዷ ናት። ቅዱስ ጳውሎስ በእስያ የወንጌል ጉዞ ሲያደርግ ይህችን ቅድስት መቄዶንያ ላይ አግኝቷት ቅድስት ጤቅላንም ምንም ወላጆቿ አረማዋን ቢሆኑ እርሱ እስከ ሶስት ቀናት ድረስ ያለ ምንም ምግብ ቃለ እግዚአብሔርን ትሰማ ነበር። የብርሃነ ዓለም ቅዱስ ጳውሎስ ተከታይ ሆና በእስያ ወንጌልን አሳብካለች። በብዙ ስቃይ ውስጥም ስታልፍም በኃይለ እግዚአብሔር እሳትን አጥፍታለች። አንበሶችም ሰግደውላታል። ቅድስት የቅላ ፈጣሪዋን አስደስታ በዚች ቀን በክብር አርፋለች። ከሰማይቷ ረዴት በረከት ይክፈለን። አ አባ ዮሐንስ ዘደብረ ጽጌ ለኢትዮጵያው ጻድቅ በገዳሙ ሲጋደሉ ሰውነታቸው አለቀ። ቅዱሱ ከማረፋቸው በፊት የገዳሙ አባቶች ውሃ በጋን ሞልተው በላያቸው ላይ ቢያፈሱ አንድም ጠብታ ወደ መሬት ሳይወርድ ቀረ አካላቸው ከመድረቁ የተነሳ ጠጥጦት ነበርና ዛሬም ለተረፍታቸው ናት። አምላከ ኢዮስጣጢዮስ ትግስቱን፣ አምላከ እንጢላሪዮስ ምጽዋቱን፣ አምላከ ቅድስት ጤቅላ አገልግሎቷን፣ አምላከ አበ ጽናታቸውን ያሳደርብን። የሁሉም በረከታቸው ይብዛልን። መስከረም 27 ቀን ቅዱስ እንጥላሪዮስ እና ቅዱስ ኢዎስጣቴዎስ እና ቤተሰቡ ሰማይታት ቅዱስ እንጥላሪዮስ አደ ቅዱስ ጤክላ ሐዋርያዊት፣ አባ ዮሐንስ ዘደብረ ጽጌ ይታሰባሉ። ለቅዱሳን ስለሚሆን አገልግሎት ልጽፍላችሁ አያስፈልግምና በጎ ፈቃዳችሁን አውቅያለሁና ስለዚህም አካያና ከአምና አካያ አካያ ከአምና ጀምሮ ተዘጋጅተዋል ብዬ ለመቄዶንያ ሰዎች በእናንተ